አንድ ሳምንት በላይ ባስቆጠረው የእስራኤልና የኢራን ግጭት አሜሪካ ከጀርባ እንጂ እንዳሁኑ በጥቃቱ ውስጥ ቀጥተኛ ተሳትፎ አልነበራትም። መሪዋ ዶናልድ ትራምፕም ነገሩን እያጤኑት ስለመሆኑ ነበር ያስታውቁት። ኢራንም የዩናይትድ ስቴትስ ጣልቃ ገብነት መዘዙ የከፋ ሊሆን እንደሚችል ስታስጠነቅቅ ሰንብታለች። ይህ የቴህራን ጥብቅ ማስጠንቀቂያ ግን ዋሽንግተንን ያሻትን ከመፈጸም አልገታትም። ሰሞኑን እስራኤል የኢራንን የኒዩክሌር ጣቢያዎች ለማጥቃት ብትሞክርም ውጤታማ መሆን አልቻለችም። ይህ የአሜሪካ ጣልቃ ገብነት ግን ለእስራኤል ትልቅ ጉልበት ሆኗታል። አሜሪካ በኢራን የኒዩክሌር ጣቢያዎች ላይ ጥቃት የፈጸመችው ምሽግ ደርማሽ በሚባሉት ሰቨን ቢቱ በተባሉት ቦምቦች ስለመሆኑ ነው የአገሪቱ የጦር ኃይል የጋራ እዝ ሊቀመንበር ዳን ኬን በሰጡት መግለጫ ያስታውቁት መሬት ሰርጓጅ የተባሉት ዩናይትድ ስቴትስ ሰራሽ ቦምቦች ኢላማ ያደረጉትም ፎርዶ፣ ናታንዝ እና ኢስፋን የተባሉ የኒዩክሌር ጣቢያዎችን ነው። ከጥቃቱ በኋላ ጋዜጣዊ መግለጫ የሰጡት የአሜሪካ የመከላከያ ሚኒስትር ፒት ሄግሴትስ የኢራን የኒዩክሌር ጣቢያዎች ላይ የተፈጸመውን ጥቃት ውጤታማ ብለውታል። ከጦር ኃይል አዛዣችን በተቀበልነው መመሪያ መሰረት ውጤታማና ግልጽ እርምጃ ተወስዷል። በጥቃቱም የኢራን የኒዩክሌር መርሃ ግብርን አውድመናል። እርምጃችን የኒዩክሌር ጣቢያዎቹ ላይ እንጂ በኢራን ሕዝብም ሆነ ወታደሮች ላይ አይደለም። ፕሬዚዳንት ትራምፕ ኢራን በፍጹም የኒዩክሌር ባለቤት መሆን የለባትም የሚል አቋም ነው የያዙት። አሜሪካ በእስራኤልና ኢራን መሃል ባለው ግጭት ውስጥ እጇን ካስገባች በአካባቢ በሚገኙ ወታደራዊ ሰፈሮቿና ጥቅሞቿ ላይ አጽፋዊ ምላሽ እንደምትወስድ ብታስጠነቅቅም እስካሁን ግን ቴህራን የወሰደችው እርምጃ የለም። የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ የአሜሪካንን ድርጊት የተባበሩት መንግስታት ድርጅት ቻርተርን የጣሰ ብለውታል። ኢስላሚክ ሪፐብሊክ ኦፍ ኢራን ካንቲኒው ቱ ዲፌንድ ኢራንስ ቴሪቶሪ ኢራን ግዛቷን፣ ሉዓላዊነቷን፣ ደህንነቷንና ህዝቧን ለመከላከል የምታደርገውን ጥረት አጠናክራ ትቀጥላለች። በየትኛውም መንገድ የአሜሪካን ወረራ ለመመከትም ሆነ የእስራኤልን ጥቃት ለማስቆም እንሰራለን። በተባበሩት መንግስታት ቻርተር መሰረት ራሳችን ከጥቃት የመከላከል መብት አለን። ሌላኛው የኢራን ማስፈራሪያ በዓለማችን የነዳጅ ዘይት ጉዞ ቁልፍ መስመር የሆነውን የሆርሙዝ ሰርጥን መዝጋት ነው። ከዩናይትድ ስቴትስ የኢራን የኒዩክሌር ጣቢያዎች ጥቃት በኋላ ጋዜጣዊ መግለጫ የሰጡት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የያዝናቸውን ግቦች እያሳካን ነው ብለዋል። ውጤታማ ስኬት እያስመዘገብን ነው። በፕሬዚዳንት ዶናልድ ትራምፕ ድጋፍ ለድል ተቃርበናል። ይህን ካሳካን በኋላ ዘመቻው ይቆማል። ከዚህ ውጭ ሌላ ዓላማ የለንም። የአሜሪካ ጣልቃ ገብነት አሳስቦኛል ያሉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተረስ አለመግባባቱን በውይይት እንዲፈቱ ነው ጥሪ ያቀረቡት። ሩሲያና ቻይናን ጨምሮ የተለያዩ ሀገራት የዩናይትድ ስቴትስን ጥቃት እያወገዙ ነው። ኦፕሬሽን ሚድናይት ሀመር የተሰኘው የአሜሪካ የኢራን ዘመቻ ያደረሰውን ጉዳት እየገመገመች መሆኗን እስራኤል በጦር ኃይል ቃል አቀባይ ኤፍ ዴፍሬንም በኩል ገልጻለች። ሀገራቸው የያዘችውን ግብ እስከምታሳካም ዘመቻው ቀጣይ ስለመሆኑም ቃል አቀባዩ ጠቁመዋል። የአሜሪካንን ጥቃት ተከትሎ ቴህራን ለጊዜው በዋሽንግተን ይዞታና ጥቅሞች ላይ ወሰደችው የበቀል እርምጃ ባይኖርም በእስራኤሏ የሃይፋ ወደብ ላይ በሚሳኤል በፈጸመችው ጥቃት ሃያ ያህል ሰዎች ቆስለዋል። ቴል አቪቭ፣ ሃይፋና ደቡባዊ ከተማዋ ቤርሺባ በተደጋጋሚ የኢራን ኢላማዎች መሆናቸውን ኤፍፒ ዘግበዋል።